ታዲያስ፣ እንዴት አላችሁ? ዛሬ ይዤላችሁ የመጣውት መረጃ አሚባራ ፕሮፐርቲስ እዚህ ፍልውሃ ወዳጅነት ፓርክ አካባቢ ላይ እያስገነባው የሚገኘው የመኖሪያ ኮምፓውንድ አፓርትመንት ነው። ይህ የምትመለከቱት ኮምፓውንድ አፓርትመንት ማለት ነው። ግንባታቸው 70 ፐርሰንት የደረሱ የመኖሪያ አፓርትመንቶችን የያዙ ከባለ አንድ እስከ ባለ አራት መኝታ አፓርትመንቶችን ያካተቱ ጂ ፕላስ 17 የሆኑ ብሎኮች ለሽያጭ ላይ ይገኛሉ ማለት ነው። እንግዲህ እዚህ ፍልውሃ ወዳጅነት ፓርክ አካባቢ 35751 ስኩር ካሬ ሜትር ላይ ያረፈ የመኖሪያ ኮምፓውንድ አፓርትመንት የሚገኝ ሲሆን በዚህ ኮምፓውንዶች ውስጥ የመዋኛ ገንዳ፣ የህፃናት መጫወቻ ሜዳ፣ ጂም ቤቶች የመሳሰሉትን አሚኒቲዎችን ያካተተ ወደ 35751 ስኩር ካሬ ሜትር ላይ ያረፈ አፓርትመንቶችን በሽያጭ ላይ እንገኛለን። እንዲሁም ደግሞ አዲስ ለሽያጭ የወጡ ኮምፓውንድ አፓርትመንት ስለሆነ ሌሎች ብሎኮችም ለሽያጭ ወጥተዋል ማለት ነው። የመኖሪያ አፓርትመንት መሀል ከተማ ፍሉሃ ጋር ወዳጅነት ፓርክ አካባቢ መግዛት ፍላጎቱን ያላችሁ ለኢንቨስትመንት ለኑሮ አመቺ የሆነ ኤሪያም ስለሆነ ከስር ባሉ አድራሻዎቻችን ይደውሉልን። ይህ አሚባራ ፕሮፐርቲስ ነው። እናመሰግናለን።